ወይ ይሞታል ወይ እሱ ይሞታል። ከዛም ባሻገር እንደ ሕዝብ ያጠፋ ስለመጣ እንደምን ገና ገና ከማህፀን ያሉት እንኳን ነው እንት ያሉት ከስሰሙ ወለጋ ላይ የሆነች ዶክተር ነፍሰ ጡር ነበረች። ግን አማ ካማራ ስለሆነ የጸነሰችው አንቺ ስምሽ ያቶል ጅም ተብራ ሞተች ምናምን ሲባል ትሰማላችሁ አይደል? የበማህፀንሽ ያለው አማራ ነው የሚወለደው እሱ አሁን እሱ ቀስ ብሎ መጥቶ ደጀን ይባላል ታውቃላችሁ፣ ደጀን ከተማ ደጀን የሚባል ላይ ልክ እንደኔ አንድ ወጣት አለ። እሱ ፋኖ ነው። እሱ የሱ ባለቤት እናቱ፣ እህቱ ደግሞ ደጀን ከተማ ነው የሚኖሩት። እሷን አንድ ቀን ልክ እንደኛ ሄደው ገጥመው ይመለሳሉ። ገጥሞ ሲመለሱ የሚያረጉት ይጠፋል። የሱ ሚስት የስምንት ወር ነች። የሱ ሚስት እህቱ አለች። እናቱ ደግሞ 76 ዓመቷ ነው። ልክ እንደኔ እናት መነኩሴ ነች። ጠራቸው ሶስቱንም ደጀን ከተማ ላይ። ከዛ ሶስቱን አሰለፈ። ማነን የስምንት ወር ነፍሰ ጥሯን የሰላሳ ስድስት አመት እህቱን የሰባ ምናምን አመት እናቱን አሰለፈና ሶስቱን ገደለ። አሁን በዚህ መሞት መካከል ምን አለ? የስምንት ወር ህፃን አለ። እዚህ ማህጸልን መምታት ትችላለህ አንተ? አሁን አሁን ከመካከላችሁ አንዱን ባነሳ አይቻለውም። ለምን? ተፈጥሯችሁ ሌላ ነው። እነሱ ደግሞ ተፈጥሯቸው እንዲህ ነው። ጥላቻቸው ከገጠራቸው ጋር ብቻ አይደለም። አሁን ነፍሰ ጡርን የእኛ እናት ምንድን ነው የሚያደርግ ወተት ይወስዳል ቅቤ ይወስዳል እንጀራ ይወስዳል ይንከባከባል። ሌላ ነገር ያደርጋል። ስትወልድስ እንኳን ማርያም ማረችሽ ያለ ሁሉን ነገር ያደርጋል። ለምን አይራራም? በማጣን ላለ እንኳ አይራራም። እሱ ብቻ አይደለም፣ መራይ ላይ ቅድም ያላችሁ ሰማንያ ምናምኑ ሲሞት አስራ ሁለቱ የሁለት አመት ህፃናት ነው። አስራ ሁለቱን እናቴ እኔ ስታሳድግ የሁለት አመት ህፃን አስቡት። ምን እንደምን ጨዋታው ይናፍቃል አይደል? ንጋጉ እንኳን ይናፍቃል ልጅ ከእናቱ ጡት እየቀማ ብድግ አድርጎ አስራ ሁለቱን አብሮ ከሰማንያው ጋር አሳልፋቸው መራ አስፋልት ላይ መቱን ሲረሽ ያ የመጣ የጠላት አስራ ሁለቱ ላይ እንኳን ጥይ ስትቀር አላለም። አስራ ሁለቱ አንዳንዱ የእናቴን ጡት ብሎ ያለቅሳል፣ አንዳንዱ ጨዋታ መስሎት አስፋልት ላይ ይቧጥታል። ያን ትመጣዋለህ አንተ አስራ ሁለቱንም ከሰማንያዎቹ ጋር የገደላቸው ያ ምን ምን የለውም። ያ ሁለት አመጻል አያውቅም መሳሪያ ጥራቸው የለውም ሌላም ነገር የለውም። 12 ታብ እንግዲህ ዓመት አስራ ሁለት ዳንግላ የሚባል ከዳንግላ ጠገብ ፋግታ የሚባል አለ። ፋግታ ላይ ልክ እንደዚህ ልጆቹ ገጥመው ከተማ ውጊያ ላይ ላለማድረግ ምናልባትም ምን አልባትም ብለው ይጨፈጭፋሉ። ወጣው ሲሄዱ የኛ ልጆች ጠላት ይመጣል፣ መከላከያ የሚባለው ይመጣል፣ በደጃፍ ያልፋል። አንዲት የሰማንያ 80 አመት መነኩሴ የመነኮሰች እናቴ ቆብ ያደረገች እናቴ ዋናዎች መስሏቸው እግዚአብሔር ይከተላችሁ መድሀኒዐለም ጉልበት ይሁናችሁ እያለች ትመርቃለች። አዛዡ ኦሮሞ ነው። ምንድን ነው የምትል፣ ማን ነው የምትመርቂ በላት ይለዋል። የሚሄደው ፀጋ ብሎ ይጠይቃታል። አሁን ይቺ እናት አታውቅም። አብራት የሚኖረው ሁሉ ልጇ ነው። ይቺ እናት በምድር ላይ አገሬ የለኝም ብላ ነው የምታምነው። አገሬ በምን ነው ነው የምትለው? በሰማይ ምኗን ነው የምትጠብቅ? በሰማይ የሚጠብቃትን አገረ መንግስት ነው የምትጠብቅ፣ ጽድቅ ነው የምትጠብቅ። ምድር ላይ በሙሉ ጨርሳለች። እቺ እናት ጥላቻ የላትም፣ ጉዳዩ አይደለም ቆርባለች፣ መንኩሳለች፣ ዓለማን ትታለች። በሰማይ ነው ዓለም የምትጠብቀው። ስለዚህ ምድር ላይ አንዳች ፍላጎት የላትም። ልጅም ዝምድና፣ ስጋ፣ ምናምን የላትም። ከዛ ጠጋ ብሎ ሲጠይቃት ማንን ነው የምትመርጪ ይላታል። ከዚህ ከዚህ ከዚህ ላይ የምትወሩት የኔ ልጆች አይደላችሁም እንዴ አለ። አየፋልሞችን ነው በላታል መነኩሴ ቆብ ላይ የመነኮሰች ሁሉም ነገር የተዎችና ቆባ ላይ ነው የነበረው። አሁን ይችና ጥይት ትስባለች፣ ምላጭ ትስባለች። እንዲህ አይነት ጨካኞች ነው የገጠሙን። ስለዚህ የሚጠፋው ጠፍተው ካላሸነፍን በቀር አጠቃላይ እያጠፉናል ከምድረ ገጽ እሱ ብቻ አይደለም አደለም ለግድ የለም ካህን ይታወቃለን። ካህን መሳለም፣ መባረክ ሰውን ከዚህ ከምድር ከፈጣሪ ጋር እያገናኘ ለጽድቅ ማብቃት ነው ስራው የአንድ ካህን። ያን አባት ደፍሮ እንኳን መሳደብ አይቻልም። እኔ አባቴ ሲነገር ካህን መሳደብ በጣም ነውር ነው ንስሓ የለውም ይለኛል። መናገር አይቻልም እንኳን መምታት። ሰምታችኋል። 30 ምናምን ነው 34ቱን ካህን አሰልፈው ነው የረሸኗቸው። 18 አመት ገዳም ላይ ቁጭ ብለው ሰውና እግዚአብሔር ሲያገናኙ የኖሩ መነኩሴዎችን ገለዋል። እሱ ብቻ አይደለም። ቢያንስ በስጋ እንኳን ቢሆነን በነፍስ እንኳን ጽድቅ እንዳናገኝ 36 ቤተክርስቲያን እስካሁን አቃጥለዋል። ጽላቱን በክብር ነው። እናንተ የምትንቀሳ ቤተ መቅደስ ጫማ አድርጎ እንኳ አይገባም። የተከበረ ነው። አይቻልም። ቅዳሴ ከተገባ በኋላ እናንተ ቁጭ ብላችሁ የምትቆዩታላችሁ። ከዛ ሲፈቀድላችሁ ስርዓቱን ጠብቃችሁ ነው የምትገቡ። አይቻልም። እሱን ነረራ የላቸውም። ዘለው ገብተው ቤተ መቅደሱን አቃጠሉ። ለነብሳችን እንኳ አይራሩም፣ እንኳን ለስጋችን። መስጊዶቻችን የምንጸግባቸውን ካላ ዘንድ በረከት የምናገኝባቸውን አዲስ አበባ ላይ ለአንዳች እንኳ መኖሪያ ተብሎ መስጊዶቻችን ፈርሰዋል። ስለዚህ ለአንዳች ሙስሊም ወንድም ለአንዳች ሙስሊም አማራ ለአንዳች ኦርቶዶክስ አማር አይደለም፣ ለመስጊዶቻችን ለቤተ መቅደሶቻችን እንኳን አይራሩም። ርህራሄ የላቸውም የገጠሙን ጠላቶች። ስለዚህ በቅጡ መረዳት ያስፈልጋል። ምንድን ነው የሚያደርጉት? ይገላሉ፣ በደማችን ይረካሉ። ይገላሉ፣ በደማችን ይረካሉ። እንደኛ አይደሉም፣ ተፈጥሯቸው። አጠቃላይ መንግስት፣ የሆኑ ይህን አማራ የሚባለውን ፍጥረት ሊያጠፉ ነው ገና ጫካ ላይ ሲመሰረቱ ስለዚህ ምን ምን ነበር ይቻል ነበር እኮ፣ እንደነሱ እንዲያመኑ አብሮ ቀስ ብሎ መኪና እየነዱ ምናምን ከዛ